ምርቃት ያዘንሽባቸው? እንደ ኧረ እኔ በፍጹም አላዘንኩባቸው። እማ ግን በጣም አናደውኛል። ግን እነሱ ያለነሱ ማንለ ማንም የለሽ ጉርመስና ይዟቸውን ባለማወቅ ነው። ትንሽ ሲበስሉ ይተዋቸዋል። የሆነች ትንሽ ቦታ ስራ ተቀጠርኩኝና መስራት ጀመርኩ። ያኔ ነው ዋሴን ያገኘሁት። እናም ድጋሜ ይሄው እቴቴንም አገኘሁ ይኸው። ብቸኝነቴን አይቶ እናንተ ነው የመሰለ ቤተሰብ ሰጠኝ። ከዚህ በኋላ ብቸኛ አይደለሁማ አይደለሽ። ለማን አባቱ ብለሽ ብቸኛ ትሆኛለሽ? እኔ እናትሽ እያለሁ እግዚአብሔር ፈቅዶ ደግሞ ጊዜው ሲደርስ ከዋስዬ ጋር ስትጋቡ ከዚህ ቤት ነው እልል ብዬ ሞሽሬም አስወጣችሁ። አታስቢናትም አይሶሽ